ይህንን ለሚያደምጥ ሁሉ ሰላም በእርሱ ላይ ይሁን። ጤና ይስጥልን ቤተሰቦቼ፣ እንዴት ናችሁ? እንዴት ከረማችሁ? መንሱር አብዱልቀኒ ነኝ። የጣሊያን ሴሪያ ሊጠናቀቅ አስር ጨዋታዎች ብቻ ቀርተውታል። ኢንተር ናፖሊና አታላንታ በነጥብ ተቀራርበው ፉክክሩን በመጨረሻ በሚያጓጓ ደረጃ ላይ አድርሰውታል። ኢንተር ሚላን ከ28 ጨዋታ በኋላ 61 ነጥብ ይዟል። ናፖሊ 60፣ አታላንታ በተመሳሳይ የጨዋታ ቁጥር 58 ነጥብ አላቸው። የዛሬው ትኩረቴ የተጫዋችነት ብቃቱን የማታ ማታ ስላገኘው አርሜንያዊ አማካይ ነው፣ ሄንሪክ ሚኪተሪያን በእንግሊዝ ፕሪምየር ሊግ በማንቸስተር ዩናይትድና አርሰናል የተጠበቀውን ያህል ሳይሆን እንግሊዝን መልቀቁ ይታወሳል። ወደ ጣሊያን ማምራቱም በመጨረሻ ለበጎ ሆኖለታል። ቀጣዩ ዝግጅት አማካዩ በ36 ዓመቱ በኢንተር ሚላን እንዴት ሊሳካለት እንደቻለና ምክንያቱን ይመረምራል። ቻነሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኔ ጋር እንድትቆዩ ከአክብሮት ጋር እጠይቃለሁ። ይህ ፕሮግራም ደግሞ በአቢሲኒያ ባንክ፣ በዋናው የስፖርት እጥቆች እና በተክለ ሃይማኖት ጠቅላላ ሆስፒታል እገዛ የቀረበላችሁ ነው። ስፖንሰሮቻችንን ከልብ አመሰግናለሁ። ሄንሪክ ሚኪቴሪያን አስቸጋሪ ስም አለው። ሁልጊዜም ስሙ ለቡድኑ አባላት ስለሚያስቸግር በገባበት ክለብ ሁሉ በቅጽል ስም ይጠራል። ቦሩሲያ ዶርትሙንድ በነበረበት ጊዜ የርገን ክሎፕ ግራቢ ገባቸው፣ ሚኪ ብለው ቅጽሉን አሳጠሩለት በዚያው መጠሪያ ስሙ ጸንቶ ቆይቶ ነበር ሚኪቴሪያን ሰው አክባሪ ነው የሚኖርበትንም ሀገርም ባህልና አኗኗርም ቀድሞ በማወቅም ማክበርን ይፈልጋል የዛን ያህል ደግሞ የእርሱም እንዲከበርለት ይፈልጋል ሌሎች እንዲያከብሩለት ማለት ነው አርሜኒያዊ አማካይ ግን ከቦሩሲያ ዶርትሙንድ በኋላ በገባባቸው ክለቦች በመጠሪያው በኩል ፈተና ገጥሞታል አንዳንድ ጊዜም ስላቅ ይመስለዋል። የሚጠራበት ቅጽል ስሙ ለጠሪ እንደሚያስቸግርም ሲያይ በኢንስታግራም ገጹ ላይ ሚኪ ስላሽ ቴሪያን የሚል መጠሪያ ለራሱ ፈጥሮ ነበር። ሰዎች በቀላሉ የስሙን አጠራር እንዲለምዱለት በሚያስችል መልኩ ነው የጻፈው። በማንቸስተር ዩናይትድ በነበረበት ጊዜ ጆዜ ሞሪኖ በቅጽል ስም ረገድ ጭራሽ ተጫዋቹን የሚያበሳጭ መጠሪያ መረጡና አረፉት። ማርኮ ሮሆ የቀድሞ የዩናይትድ ተከላካይ በወቅቱ የነበረውን ነገር መለስ ብሎ ሲያስታውስ ዦዜ ሚኪ ማውስ ይሉት ነበር ይላል። ሚኪ ማውስ እንዴት ፕሬስ እንደሚያደርግ ተመልከቱ ሲል ሰምቼ ሳቄን መቆጣጠር ተሳነኝ ይላል አርጀንቲናዊው ሮሆ። ቀልዱስ ቀልድ ነው። የሚኬቴሪያን ፕሮፌሽናል ታሪክ ግን ያስገርማል። ከትንሽ አገር ወጥቶ የዓለማችን ትልቁ ሊግ ፕሪምየር ሊግ ላይ የተጫወተ ጀግና ነው። አርሜንያ የሶቪየት ኅብረት አካል በነበረችበት ጊዜ የሬቫን በተባለችው ከተማ የተወለደ ሚኬቴሪያን በእንግሊዝ ፕሪምየር ሊግ ምርጡን ብቃቱን ግን አላሳየንም። በማንቸስተር ዩናይትድም ሆነ በአርሰናል በሁለቱም ተሳክቶለታል ማለት አይቻልም። ከዩናይትድ ጋር ካራባኦ ካፕና ዩሮፓ ሊግን አሸንፏል። እርግጥ ከዘጠኙ ጥሎ ማለፍ ጨዋታዎቹ በአምስቱ ላይ ጎል አስቆጥሯል የፍጻሜውን ጨምሮ፣ ቢሆንም ግን ያን ያህል ቆይታው አመርቂ አልነበረም። በአርሰናል ደግሞ የበለጠ አልተሳካለትም ማለት ይቻላል። አልፎ አልፎ ብልጭ ከሚለው ብቃቱ በስተቀር በእንግሊዝ ፕሪምየር ሊግ በቆየባቸው ሶስት የውድድር ዘመናት ከትሬንት አሌክሳንደር አርኖልድ በላይ አሲስት አስመዝግቧል። ይህም የሆነው ለስራው ፍጹም ትኩረት የሚሰጥ የስራ ልክፍት ያለበት ጥረት የማያጓድል ተጫዋች ሆኖ ነው። ሚኪቴሪያን በስራ ቀልድ አያውቅም። በሻክታ ዶኔትስክ በሚጫወትበት ጊዜ ከጨዋታ በፊት ለሶስት ቀናት ሞባይሉን አጥፍቶ ለግጥሚያው ይዘጋጅ ነበር። ከጀርመን ወደ እንግሊዝ ሊዘዋወር ሲቃረብ ደግሞ ስለ ማንቸስተር ከተማና ስለ እንግሊዝ ሕዝብና አኗኗር ለማወቅ ብዙ አንብቧል። ሰባት ቋንቋዎችን መናገር ይችላል። እግር ኳስ ተጫዋች ባይሆን ኖሮ የህግ ባለሙያ ይሆን እንደነበረ የሚናገረው ሚኪቴሪያን ለስራው ለተጫዋችነቱ የሚሰጠው ትኩረት ፍጹም የተለየ ነው። ወደ ኢንተር ሚላን ከሄደ በኋላም እንዲሁ እንዳደረገ ጥርጥር የለም። በሲሚዮን ኢንዛጌ ስር ግን ምርጥ ችሎታውን ማሳየት ችሏል። የኢንተር ጠቃሚ ተጫዋችም እየተባለ ነው። በቅርቡ ኢንተር ሚላን ከተጫወተው አንድ ግጥሚያ በኋላ በሚክስድ ዞን ጋዜጠኞች በሚገኙበት በመልበሻ ቤቱና በሜዳው መውጫ ኮሪደር መካከል ያለው ቦታ ማለት ነው። እዚያ አንድ የሀገሩ የአርሜኒያ ጋዜጠኛ ቃለምልልስ ሲያደርግለት በመጀመሪያው ግማሽ እጅግ የወረደ ስታትስቲክስ አስመዘገብክ፣ ሁለተኛው ግማሽ ላይ ግን ብቃት መሻሻሉን እነዚህ ቁጥሮች ያስረዳሉ ብሎ ጠየቀው እና ተጫዋቹ ችሎታይን በስታትስቲክስ ነው ወይ የምትለካው ብሎ ሞገተው። በስታትስቲክስ ነው ወይ የምትለካው ችሎታይን ትክክልም ተገቢ ነው ብዬ አላምንም አለው። የሚኬቴራያን ልፋት፣ ትጋት ሁሉ በቁጥሮች የሚገለጽ አይደለም። ብቃቱ ሁሉ በቁጥሮች መገለጽ እንደሌለበት ያምናል። በኢንተር ዘንድሮ በቀዘቀዘ ሁኔታ ቢጀምርም አሁን የተጫዋችነት ዘመኑን ምርጡን ብቃት ወይም የችሎታው ጣሪያ ላይ እንደሚገኝ ሁሉም ያምናል። ለሴሪያው ለስኩዴቶ ክብር እየተፋለመ የሚገኘው ኢንተር ሚላን የ36 ዓመቱን ሚኪቴሪያንን አሁን በቁልፍ ተጫዋችነት ነው በመሃል ሜዳ ላይ እየተጠቀመበት የሚገኘው ያኔ ወደ ማንቸስተር ሲመጣ እንደነበረው አይደለም። አሁን ዕድሜ ጨምሯል፣ ፀጉሩ ወደ ውስጥ ገባ ብሏል። የመገርጀፍ ገጽታ እየታየበት ነው። ይሁንና ከእድሜ መጨመር ጋር ተያይዞ ብቃቱ እንደ ጸጉሩ አልሸሸም ጭራሽ አማረበት እንጂ። በዚህ እድሜው በኔራዙሪ ስኳድ ውስጥ ብዙ የተጫወቱት ብዙ ከተጫወቱ ተጫዋቾች ተርታ ውስጥ መግባቱ ያስገርማል። የበለጠ የጨዋታ ደቂቃዎች ካላቸው አራት ተጫዋቾች አንዱ ሚኪቴሪያን ነው። አሁን እንዲህ ጠቃሚ ሆነውም በጥልቀት ያወቀው የሚያደንቀው የሚወደው ጥሩ አሰልጣኝ በማግኘቱ ነው። ሱፐር ኢንቴሊጀንት ይለዋል አሰልጣኝ ኢንዛጊ ስለ ሚኪቴሪያን ሲናገር። እጅግ ይታትራል። በሮማና አርሰናል በተለያዩ ሚናዎች ሲጫወትም ቆይቷልና እኛ ደግሞ ሦስት የመሃል ተጫዋቾችን የሚያሰልፍ ሲስተም እንከተላለን። ተጫዋቾችም ሦስቱ አብዝተው ሮቴት ያደርጋሉ። ስለዚህ ብዙውን ጊዜ ሚኪቴሪያን ከግብ ክልል ርቆ እንዲጫወትም ሆኗል፣ ይላል ኢንዛጊ ስለ ሚኪቴሪያን ሲያብራራ። ሚናው የበለጠ ጠለቅ ያለ ወደ መሃል ወደ ከመሃል ወደ ኋላ የተሳበ የበለጠ ለተከላካዮቹ ቀርቦ የሚጫወትበት ሚና ነው። በዚያ የመሃል ሜዳ ክፍል ላይም ዘንድሮ በፓስ ኮምፕሊሽን ወይም ኳስ በማቀበል ስኬት ከፍተኛ ስኬት ካስመዘገቡ ተጫዋቾች ቀዳሚው ነው። በሴሪያው ላይ በተጫዋችነት ዘመኑ ሁሉ እንደዚህ ወቅት በኳስ ቅብብል ብዛትና ስኬት ከፍ ያለ ደረጃ ላይ ደርሶ አያውቅም። የሸርተትዮም ውጤታማነት ጨምሯል። ብዛቱም እንዲሁ ወደ ማጥቃት ክልል ወደ አታኪንግ ሰርድ የሚያስገባቸው ኳሶች ብዛትና ስኬትም ቁጥራቸው እንደዚሁ ጨምሯል። ትክክለኛ ስድስት ቁጥር ባህር ይዞ እየተጫወተ ይገኛል። በክፍት ጨዋታ የጎል ዕድሎችን በመፍጠርም በሴሪያው ላይ አሁን በአንደኝነት ቁጭ ብሏል። ባለፈው ማክሰኞ በዩኤፋ ቻምፒየንስ ሊግ ኢንተር ፋይኖርድን ሲያሸንፍ አንጋፋው ተጫዋች ከወጣቶቹም በላይ እየዘለለ ከእነርሱም በላይ እየታተረ ፐርፎርም እያደረገ የ37 ሜትር ፓስ ሳያዛንፍ እያቀበለ ጨዋታን እየገለበጠ በኢንተር ሚላን እንቅስቃሴ ላይ ቁልፍ ቦታ ይዞ ታይቷል። የበለጠ የአንድ ለአንድ አጋጣሚዎችን ዶዌልስን እያሸነፈ ሁሉን እየገረሰሰ ሲጫወት አምሽቷል። የቀድሞ የኢንተር ሚላን ታሪካዊ ተጫዋችና የቀድሞ የጣሊያን ብሔራዊ ቡድን ተከላካይ ጁሴፔ ቤርጎሚ አሁን በስካይስ ኢታሊያ የቴሌቪዥን የእግር ኳስ ተንታኝ ነው። እርሱ እንኳን ከዛ ጨዋታ በኋላ በሜዳው ላይ ያለ ጥርጥር ምርጡ ተጫዋች ይላል። እንደ በርቀት ይላል፣ በርቀት በአንደኝነት የሚመረጠው ሚኪቴሪያን ነው ሲል ተሰምቷል። ኢንተርን እንግዲህ ለሩብ ፍጻሜ ካስ ካደረሱት ተጫዋቾች አንዱ ይኸው ጎልማሳ ተጫዋች ነው። 36 ዓመት የሞላው ሄንሪክ በሩብ ፍጻሜ ከባየር ሙኒክ ጋር ደርሷቸዋል። በግማሽ ፍጻሜም ደግሞ ባየርን ካለፉ በግማሽ ፍጻሜ ደግሞ ከባርሴሎና ወይም ከቦሩሲያ ዶርትሙንድ ከቀድሞ ክለቡ ጋር ሊገናኝ ይችላል። ኢንተር ካለው ጥንካሬ አንጻር በቻምፒየንስ ሊግ በቅርብ ጊዜ የፍጻሜ ተጋጣሚ መሆኑ ይታወሳል፣ ከማንቸስተር ሲቲ ጋር። ዘንድሮም ቢሆን የሚኪቴሪያን ኢንተር ሚላን ከዚህ በላይ ሊጓዝ እንደሚችል ፍንጭ የሰጠበትን ብቃት ነው እያየን የምንገኘው። በዩኤፋ ቻምፒየንስ ሊግ፣ በዩሮፓ ሊግ እና በኮንፈረንስ ሊግ ላይ በሶስቱም ላይ ለፍጻሜ ደርሶ የተጫወተ ብቸኛው ተጫዋች ማን ነው ከተባለ ሄንሪክ ሚኪቴሪያን ነው። አሰልጣኝ ጆዜ ሞሪኖ ሶስቱንም አሸነፋቸውና ከአሰልጣኞች በስኬት ተርታ ሶስቱንም በማሸነፍ ብቸኛ ባለሙያ መሆናቸው ይታወሳልና፣ ሚኪቴሪያን ግን በሶስቱም ፍጻሜ ላይ የደረሰ ብቸኛ ተጫዋች ነው። ዘንድሮ ቻምፒየንስ ሊግን ካሸነፈ እነዚህ ውድድሮች በአዳዲስ ስያሜዎች ከመጡ ወዲህ ያሸነፋቸው አንድ ተጫዋች የለምና ብቸኛ ተጫዋች ያደርገዋል። ሶስቱንም ዋንጫዎች ያሸነፈ የመጀመሪያው ተጫዋች ተብሎ በሰፊው ስለ እርሱ መነገሩ አይቀርም። እነዚህ ውድድሮች በቀድሞ ስያሜያቸው ከሆነ ዩሮፓ ሊግ ዩኤፋ ካፕና ካፒነርስ ካፕ ይባል ነበር። እርግጥ ካፒነርስ ካፕ እንኳን የሀገሩ የጥሎ ማለፉ ዋንጫ አሸናፊዎች የሚገናኙበት የአውሮፓ የጥሎ ማለፉ ዋንጫ ነበር። ቢሆንም ግን እንደው ካፒነርስ ካፕን በኮንፈረንስ ሊግ እንኳን ብንተካው ሶስቱንም የአውሮፓ የክለብ ውድድሮችን በዋንጫ ካጠናቀቁት ተጫዋቾች መካከል ሄንሪክ ሚኪቴሪያን ሰባተኛ ነው ተብሎ በታሪክ ይጠቀሳል። ግን ስያሜያቸውንና መልካቸውን ከቀየሩ በኋላ የተመዘገበውን ብቻ ከቆጠርን ግን ሚኪቴሪያን ዘንድሮ ቻምፒየንስ ሊግን ያሸንፍ እንጂ ብቸኛው ሦስቱንም ውድድሮች ያሸነፈ ተጫዋች ይባላል። እንግዲህ እንዲህ የሚወራለት ሚኪቴሪያን በ36 ዓመቱ እንዴት በተጫዋችነት ዘመን ከፍታው ላይ በብቃቱ ጣሪያ ላይ ሊገኝ ቻለ የሚለው ጥያቄ ይህን ፕሮግራም እያደመጣችሁ ሳታሰላስሉ አልቀርም። ምስጢሩ አዋቂዎች ሊገምቱ የሚችሉት አይነት አይደለም። ተጫዋቾች የናቋቸውን ሰዎች እንዲያከብሯቸው በእልህና በልዩ መነሳሳት ችሎታቸውን ጣሪያ ሊያስነኩ ይችላሉ። ወይም ታሪካዊ ክብረ ወሰኖችን ለመስበር በጉጉት ለዚያ ሊያደርሳቸው ይችላል፣ ጉጉቱ ራሱ። ወይም ሽልማቶችን ለማሸነፍ በልዩ ሞቲቬሽን ብቃታቸውን ከፍ አድርገው ሊታዩ ይችላሉ። የሚኪቴሪያን ግን ከነዚህ ሁሉ ይለያል። ለግምት አይመችም ምላችሁ ለዚህ ነው። ይህ ጉዳይ በቀጥታ ከቤተሰባዊ ታሪኩ ጋር የተያያዘ ነው። ሄንሪክ ሚኪቴሪያን ማሪና ታስቼያን ከተባሉ ራሻዊት እናትና ሐምሌት ሚኪታሪያን ከተባለ አርሜኒያዊ አባት አብራክ የተገኘ ልጅ ነው። አባት ሐምሌት እግር ኳስ ተጫዋች ነበር። በቀድሞ የሶቪየት ኅብረት ሊግ ላይ አራፋት የሬቫን ለተባለ ክለብ የተጫወተ ሲሆን በኋላም ወደ ፈረንሳይ ሊግ ደ ተዘዋውሮ ቫሎንስ ለተባለው ክለብም ተሰልፏል። ይሁንና በሚፈልገው ደረጃ ሕይወቱን እስከ መጨረሻው ድረስ ኖሮ አላጠናቀቀም። በ33 ዓመቱ በአንጎል ካንሰር ምክንያት ማቆ ከዚህ ዓለም በሞት ተለይቷል። ቤተሰብ ይህ ከባድ ሐዘን ሲወድቅበት ሄንሪክ ገና የሰባት ዓመት ልጅ ነበር። የአባቱ ህልፈት በተጫዋቹ ህይወት ላይ ትቶት ያለፈው ጠባሳ ግልጽ ነው። ከአባቴ ሞት በኋላ ሁሉ ነገር የተለየ ሆነ ይላል ሚኪቴሪያን። እርሱ በሕይወት ቢኖር ኖሮ ነገር ሁሉ ሌላ መልክ በነበረው ባይ ነው። አሁን ልጅ አባት ከኖረበት ዕድሜ በላይ እየኖረ ነው። አባቴ ከ33 ዓመት በላይ እንዲኖር አልተፈቀደለትም ህልሙን ሳይጨርስ ነው ያለፈው የሚል እምነት ያለው ሚኪቴሪያን ከሶቪየት ሊግም አልፎ በፈረንሳይ ሊግ ደ ቫሎንስ ቢጫወትም እንኳን ያልጨረሰው የሆነ የህይወት ምዕራፍ እንዳለ ልጁ ይረዳል። አባቴ ያልጨረሰውን እኔ ልጨርስለት የሚል መነሳሳት ሚኪታሪያን ዘንድ አለ። በሰላሳዎቹ አጋማሽ በዚህ ብቃት እንዲገኝ ያስቻለውም ይኸው ሚስጥር እንደሆነ ነው ልጁ የሚናገረው። አባቱ ያልኖረባቸውን ዓመታት እየኖረ በመሆኑ በአባቱ ፈንታም እየተጫወተ እንደሆነ ይሰማዋል። ከጣሊያኑ የስፖርት ጋዜጣ ኮሬሮ ዴላ ሴራ ጋር በቅርቡ ባደረገው አንድ ቃለ ምልልስ ላይም ለአሰልጣኝ ኢንዛጊም የሚሰጠው ቦታ ከፍ ያለ ነው። ለዚህ ስኬቱ የአሰልጣኙን ሚናም እዚህ ላይ ያስታውሳል። ከኢንዛጊ ጋር ያለው ቅርበትም ለዚህ አጋዥ ምክንያት እንደሆነለትም በዛ ቃለ ምልስ ላይ በሰፊው አብራርቷል። በወጣትነት እድሜው ከአሰልጣኞች ጋር የተራራቀ ግንኙነት እንደነበረው፣ አሁን ከኢንተሮ አሰልጣኝ ጋር ያለው ቅርበት ግን የተለየ እንደሆነ ሚኪቴሪያን አልሸሸገም። ጋዜጣው ታዲያ አሁን ከቀድሞ ይልቅ ለአሰልጣኝ መቅረብህ የተቀየረው ነገር ምንድን ነው ብሎ ጠየቀው። የሚኬቴሪያን መልስ ሁለት ቃላት ነው፦ ጊዜ አለና፣ ከዛ ደግሞ ሕይወት። በጊዜና በሕይወት ምክንያት ከአሰልጣኞች ጋር እንዲህ ተቀራርቦ የመስራትን ተሞክሮ አዳብሯል። ያም ጠቅሞታል። እንዲህ ያለ የተለየ ምክንያት ከሌለው በስተቀር አንድ ተጫዋች በሀያዎቹ እድሜ ውስጥ ያላገኘውን ብቃት እንዴት በሰላሳዎቹ አጋማሽ ላይ ወይም ጫማውን ሊሰቅል ተቃረበ በተባለበት ሰዓት ላይ ሊያገኝ ይችላል? ክርስቲያኖ ሮናልዶ መሆን ያስፈልጋል፣ እንደዛ ለመሆን ግን ሄንሪክ ሚኪቴሪያን ክሪስቲያኖ አይደለም። ምክንያት እንዳለው ግን ግልጽ ነው። እነዚህን በምክንያትነት ያቀርባል። ለታላላቅ ስፖርተኞች ብዙ ጊዜ ዕድሜ ታላቅ ጠላት ነው። የስፖርታዊ ብቃት መለያ በተለይ በአካልህ በምትሰራው ብቃት ላይ የሚገለጥ ከሆነ ጊዜ ጠላት ይሆናል። ዕድሜ በጨመረ ቁጥር ተጽዕኖ እየቀነሰ ይመጣል። ሚኪቴሪያን ግን ከዕድሜ ከጊዜና ከሕይወት ጋር የተያያዘ ተነሳሽነት በ36 ዓመቱ በኢንተር ሚላን ተጽዕኖውን ውጤታማነቱን ታታሪነቱንና የማሸነፍ ረሃቡን ከፍ አድርጎለታል። አሁን በሴሪያም ሆነ በሻምፒየንስ ሊግ ከኢንተር ሚላን ጋር ዋንጫዎችን በማሸነፍ መስመር ላይ ይገኛል። ሁለቱም ግን ከባባድ ፉክክሮች አሉባቸው። ለዛ ፉክክር ደግሞ ኢንተርና ሚኪቴሪያን ዝግጁ ናቸው። እሁድ ምሽት አራት ሰዓት ከአርባ አምስት ሶስተኛ ደረጃ ላይ የተቀመጠው አታላንታ ከመሪው ኢንተር ጋር ይጫወታል። ኢንተር ሚላን ወደ ቤርጋሞ ተጉዞ ነው ይህን ግጥሚያ የሚያከናውነው። እንዲሁም ደግሞ በሁለተኛ ደረጃ ላይ የሚገኘው ናፖሊ አስራ ዘጠነኛ ደረጃ ወደሚገኘው ቬኔዚያ ነው ተጉዞ እሁድ ስምንት ሰዓት ተኩል ቀን ላይ የሚጫወተው። እነዚህ አጓጊ ግጥሚያዎችን እንድትመለከቱ ጋብዛለሁ። ውድ ስፖርት ቤተሰቦች አብሬያቸው የቆየሁት መንሱር አብዱል ቀኒ ነበርኩኝ። የጣሊያን ሴሪያን ፍክክር እንዴት ትመለከቱታላችሁ? ማንስ ስኩዴቶን ያሸንፋል ብላችሁ ትገምታላችሁ? እስኪ በኮሜንት በአስተያየት መስጫ ስር ላይ ሀሳባችሁን አስፍሩልን። ይህ ፕሮግራም በአቢሲኒያ ባንክ በስፖርት ተጠቃምሯችሁ፣ ዋናው እና በተክለ ሃይማኖት ጠቅላላ ሆስፒታል ድጋፍ የቀረበላችሁ ነው። ከልብ አመሰግናለሁ ስፖንሰሮቻችንን። በሌላ ፕሮግራም በሌላ ዝግጅት ተመልሼ እመጣለሁ። እስከዚያው ድረስ መልካም የሳምንት መጨረሻ ይሆንላችሁ።